የፌዴራል ደረጃ የአጀንዳ ማሰባሰብ መድረካችንን በጥሩ ሁኔታ አጠናቀናል። ኢትዮጵያ ሙስሊም የሙስሊሙን ጥያቄዎችና ከታሪክ አንጻር ይመለሱ ብሎ ያሰባቸውን ጉዳዮችን በትክክል ቦታው ላይ ለማቅረብ እና በሚገባ መልኩ አጀንዳውን ለማስያዝ የተደረገ ትልቅ ጥረት ነበር። በሁሉም ቦታ ላይ የትኛውም አጀንዳ ከዛ በፊት የሰራናቸው እንደ ተቋም ያጠናቀርናቸው አጀንዳ የሚሆን ንዑስ አጀንዳዎች፣ አንድም የሚጣል ነገር እንደሌለ ቃል ገብተውልናል። አሰላሙ አለይኩም ወረህመቱላሂ ወበረከት ውድና የተከበራችሁ የሀሩን ሚዲያ ተከታታዮች በያላችሁበት የዓለም ዳርቻ አክብሮታዊ ሰላምታችን ይድረሳችሁ። በዛሬው ዝግጅታችን የፌዴራል ተቋማትና ማህበራት አጀንዳ የማሰባሰብ የምክክር ምዕራፍ ለሶስት ቀናት በሚሊሊያም አዳራሽ ተካሂዷል። ዝግጅቱን እናስቃኛችኋለን፣ አብራችሁን ቆዩ። የኢትዮጵያ ሀገራዊ ምክክር ኮሚሽን ላለፉት ሶስት ቀናት ሲያካሄድ የቆየው የፌዴራል ባለድርሻ አካላት የምክክር ሂደት በትላንትናው ዕለት ተጠናቋል። የኢትዮጵያውያን ሙስሊሞች ዋና ዋና የመብት ጥያቄዎችም በአጀንዳነት ቀርበዋል። ኮሚሽኑ የምክክር ሂደቱን ያጠናቀቀው አጀንዳን ከባለድርሻ አካላቱ በመረከብ ሲሆን፣ ሥነ ሥርዓቱም ባለድርሻ አካላቱ በመረጧቸው ወኪሎች ተከናውኗል። ከአሁን በፊት ከወረዳ ጀምሮ በክልል ደረጃ የአጀንዳ ማሰባሰብ ሂደት በሁለቱ ከተማ መስተዳድሮች በአጠቃላይ አስራ አንድ ክልሎችና ሁለት ከተማ መስተዳድሮችን ጨርሰን አስራ አራተኛውን የፌዴራል ባለድርሻ አካላትን አጀንዳ ማሰባሰብ ሂደት ላይ ነበር ሰሞኑን። በዚህ መሰረት ከ38 የተለያዩ ባለድርሻ አካላት ፌዴራል ባለድርሻ አካላት እነኚህ ፌዴሬሽኖች፣ ኮንፌዴሬሽኖች፣ የመንግስት አካላት ሶስቱንም ክንፍ እና በአጠቃላይ ሴቶች፣ ወጣቶች፣ የአካል ጉዳተኞች የመሳሰሉት ሁሉ እናንተን ሚዲያንም ጨምሮ በሚገባ ላለፉት ሶስት ቀናት በሚገባ ሰባት ቡድን ላይ ተሰባስባችሁ ወይም ተሰባስበው አጀንዳዎቹን መክረው ዘክረው ትናንት በጋራ አቅርበው ዛሬ ደግሞ የሰባቱም በአንድ ላይ የተዋሃደ ወይም ፈረንጆች ኮንሶሊዴትድ የሚሉትን አጀንዳ ያቀረቡበት ጊዜ በመሆኑ እጅግ የተሳካ ሂደት ነበር። ስለዚህ ኢትዮጵያ በአሁኑ ሰዓት ከአስራ አንዱም ክልሎች እና ከሁለቱም ከተማ መስተዳድሮች ፌዴራሉን ጨምሮ አጀንዳዎቿን በሚገባ ሰብስባለች። እነኚህም የተሰበሰቡ አጀንዳዎች ወደ ኢትዮጵያ ሃገራዊ ምክክር ኮሚሽን ቋት ገብተዋል። ኮሚሽኑ በሕዝባዊ ውይይት አጀንዳን ሲያሰባስብ ይህ አስራ አራተኛ መድረኩ መሆኑ የተገለጸ ሲሆን በቀጣይም የዲያስፖራውን ማህበረሰብና የትግራይ ክልልን አጀንዳ ለማሰባሰብ እንደሚሰራም ገልጸዋል። የሚቀሩን ትልልቅ ስራዎች አሉ። አንደኛውና ዋነኛው የትግራይ ክልል ትግራይ ክልል ትግራይ ክልልን ሳንዝ ሀገራዊ ምክክር እንደሚገባችሁ የሚታሰብ አይደለም። ምክንያቱም ሀገራዊ ምክክራችን አካታች እና ሁሉንም አሳታፊ የሆነ ነው። እንኳን ትልቁ ክልል እንደ ትግራይ ያለው ቀርቶ በግለሰቦች ደረጃ እንኳን አጀንዳ የምናሰባስብበት ሂደት አለ። ስለዚህ በቀጣይነት ወደ ትግራይ ክልል በመሄድ ተመሳሳይ የሆኑ ስራዎች ተመሳሳይ ስነ ዘዴዎች ወይም ሜቶዶሎጂን በመጠቀም በትግራይ ክልል ተመሳሳይ ስራዎችን እንሰራለን ማለት ነው። በሶስት ቀናት የምክክር ሂደት 38 ባለድርሻ አካላት በወኪሎቻቸው አማካኝነት ተሳትፎ ያደረጉ ሲሆን ሀገራዊ መግባባት ሊደረግባቸው ይገባል ያሏቸውን አጀንዳዎች በማጠናከር ለኮሚሽኑ አስረክበዋል። የኢትዮጵያን ሙስሊሞች ዋና ዋና የመብት ጥያቄዎችም ሙስሊሙን ወክለው በቀረቡ ተሳታፊዎች አማካኝነት ለኮሚሽኑ በአጀንዳነት እንዲያዝ መደረጉንም ተሳታፊዎቹ ለሀሩን ሚዲያ ተናግረዋል። ተሳታፊዎቹ አክለውም የኢትዮጵያን ሙስሊሞች የመብትና የእኩልነት ጥያቄዎች እንዲመለሱ ለማድረግ ሀገራዊ ምክክር ኮሚሽኑን ጨምሮ ሁሉም ባለድርሻ አካላት በጋራ ሊሰሩ ይገባል ብለዋል። ኢትዮጵያውያን ሙስሊም የሙስሊሙን ጥያቄዎችና ከታሪክ አንጻር ይመለሱልኝ ብሎ ያሰባቸውን ጉዳዮችን በትክክል ቦታው ላይ ለማቅረብና በሚገባ መልኩ አጀንዳውን ለማስያዝ የተደረገ ትልቅ ጥረት ነበር። በሁሉም ቦታ ላይ በሁሉም በተደረጉ ግሩፖችና በተደረዱ ድልዳሌዎች ያን አሳክቷል ብዬ አስባለሁ። አሁንም በመድረኩ እንዳይነ መጨረሻ ያነሳናቸውና ምላሽ ማግኘት አለባቸው እንደ ኢትዮጵያ ሙስሊም እዚች ሀገር ላይ አጥተናል። በታሪክ ወክልናችን የሚገባንን ትርክት በማስተካከል መሰል ተያያዥ ጉዳዮች ላይ ጎላዋል ብለው የሚታሰቡ ጉዳዮችንና የባለቤትነት የድቻ አገል ላይ ያለን ሊኖረን የሚገባንን ድርሻ ከማግኘት አንጻርና መድረኩ በጣም ጥሩ ነበር። ውይይቶቹን በጣም በሰፊና የእኛ ሀሳቦች በደንብ የተገለጹበት በትክክል የተንጸባረቁበት ሀሳቦቻችንም በየግሩፖቹ ላይ ገዥ ሆነው በአጀንዳ መውጣት የቻሉበትና በሚገባ ያነሳቸው አጀንዳ አንድም ሳይቀር አጀንዳዎች በሚያዙበት የመጨረሻው ምዕራፍን ድረስ የገቡበት ሁኔታ ነው ያለውና በደንብ ጥያቄዎቻችን ጎልተው መድረስ ባለበት መልኩ እንዲደርሱ አጀንዳ ሆነው ጎልብቷል። ከዚህ በኋላ አፈጻጸም ነው። ውጤት እንዲበቁ የተነሱ ሀሳቦች ወደ ትክክል ወርደው ያሰብናቸውን ነገሮች እንዲያሳኩ፣ የተበላሸውን እንዲያስተካክሉ የቀጣይ ኡማውን የማግኘት የሚገባ የሚገባን ነገር ከማግኘት አንጻር እዚች አገል ላይ ረን ከሚችል የባለቤትነት ድርሻ ጀምሮ የምናገኛቸውን ነገሮችን በማስተካከት ሄደው ውጤት እንዲመጡ ግፊት ነው የሚያስፈልገው እንጂ እንደ ኢትዮጵያ እስልምና ጉዳይ እንደ ተጽዕኖ ፈጣሪ እንደ ፖለቲካ ፓርቲ ሁሉም ዘርፉ እኛን የሚመስሉና እኛን የሚወክሉ ነገሮች በደንብ የተገለጹበትና ና በጣም ውጤታማ የነበረ ስራ የተሰራበት መድረክ ነበር። የሶስት ቀኑ በጣም በውጤታማ ተጠናቋል ብዬ አምናለሁ። አፈጻጸም አንጻር ይህ እንግዲህ እንደ ባለቤት አንዱ ሀገር የሚመራው የፖለቲካው ፓርቲና ወይም ደግሞ የሀገር መሪው ድርጅት ነው። ሁለተኛ ይህንን በማስፈጸም ሂደት ውስጥ ኃላፊነት የወሰደ የምክክር ኮሚሽን ና አጀንዳችንን ያቀረብነው እኛ ማህበረሰብ ና ስልምና ጉዳይ ተቋሙ ክትትል በማድረግ የቀረቡትን አጀንዳዎች እውን ሆነው መሬት ላይ የሚወርዱበትን ና የፈለግነውን ነገር የምናሳካበትን እንደ ሀገር የምንፈልገውን ውጤት የምናገኝበትን ስራ የጋራ ጥረት አድርገን እነዚህ አጀንዳዎች አጀንዳ ሆነው ውጤት እስካገኙ ድረስ በሶሻል ሚዲያዎቻችን፣ በመድረኮቻችን፣ በሁሉም ጉዳዮቻችን ወደ ህዝብ መሰረጽና መውረድ ስራ አለባቸው። ለህዝባችን ምን አቀረብን፣ ምን አስያዝን ምን እንደዚህ መድረክ ላይ አስመዘገብን የሚለውን ነገር ማሳየትና አጀንዳዎቹ እውን እስኪሆኑ ድረስ ሁልጊዜ ተከታታይነት ባለው መልኩ ከመድረክ ሳይጠፉ፣ ከሚዲያው ሳይጠፉ መቆየት አለባቸው እና ወደ ህዝብ መሰረጽ አለባቸው ብዬ አምናለሁ። መጀመሪያ የአላህ ፈቃዱ ሆኖ ቀኑ ደርሶ የኢትዮጵያ ሙስሊሞችም ሌሎችም ክፍሎች በኢትዮጵያ መስተዳደር ላይ በኢትዮጵያ ጉዳይ ላይ ምንም አይነት ቁም ነገር እየተሰጣቸው ሀሳባቸው የሚካተት ያልነበሩ ሁሉ ምን ያህል ጉዳት እንዳደረሱ ከሙስሊሙ ይልቅ ሌላው አካል ተረድቶት፣ በፍጹም ሁሉም ተገኝቶ ምክክር ማድረግ አለበት። በዋነኝነት የሃይማኖት ተቋማት መሀላቸው ያለውን ጉድለት መሀላቸው ያለውን ቅሬታም አብረው እያረቁ ለሀገሪቱም እነሱ ባለመታረቃቸው ያፈጠሩትን ክስተትና ያደረሱትን ጉድለት ሊያጠናክሩ ዘንድ በመጠራታችን በጣም ደስ ሆኛል። በሙስሊሞች በኩል የቀረበውን የጠቅላይ ጉባኤው ያሰባሰባቸውን ሀሳቦች ቀደም ብሎ አቅርቧል። በ2016 የቀረባል። ከዚያም በኋላ ደግሞ በመዘግየቱ ብዙ ሀሳቦች እየታደሱ ሞዲፋይ እየተደረጉ ቀርበው አሁን በኢትዮጵያ ሙስሊሞች ጉዳይ ላይ ከሰላሳ አንድ ነው ከሰላሳ ሁለት አካባቢ የሚሆኑ ጉዳዮችን አሰባስበን ይዘን እያለን፣ ከሌሎች ሃይማኖቶችም ጋር ስንገናኝ የኛ ሀሳቦች ሁሉም ማለት ይቻላል ተቀባይነት ነበራቸው። እነዚህን ተቀባይነት ያገኙትን ሀሳቦች ደግሞ በእኛ ብቻ ሳይሆን በተጽዕኖ ተፈጣሪዎችም ቡድን ላይ በፖለቲከኛ ቡድን ላይም እንዲሁ ሀሳቦች ተነስተዋል። ከተነሱት ነጥቦች መካከል የሃይማኖት እኩልነትና የመንግስትና የሃይማኖት ግንኙነቶችና ልዩነቶች በግልጽ እንዲታወቁ በተለይ በዋነኝነት ደግሞ የሃይማኖት ተቋማትና የማህበራት ያለባቸውን ኃላፊነት በአግባብ እንዲወጡ የሚደረጉ የቁጥጥር ስራዎችም እንዲሰሩ ሙስሊሞች በተለያዩ አጋጣሚዎች ላይ ተጽዕኖ ፈጣሪዎች መሆናቸው ታውቆ በሀገሪቱ ከግማሽ በላይ ነዋሪ መሆናቸው ታውቆ አዋጅ አይደለም መመሪያዎች እንኳን ሲወጡ የነሱ መኖር እሳቤ ተደርጎ ከነሱ ጋራ ይቃረናል፣ ግጭት አለው የለውም የሚለው ነገር ሁሉ ታስቦ እንዲደረግ አሳስበናል። ይሄ እኮ በመሰረቱ ጅምር ነው። ጅምር ዱዓ የምናደርገው ይሄ ጅምር እንዴት ሆኖ ስኬታ ይደርሳል የሚለው ነገር የኛ ጥረትም ቢኖር የአላህ ሱብሓነሁ ወተዓላ ድጋፍ እንዲኖረው የእሱ ፍላጎት እንዲኖርበት አላህን እንለምናለን፣ አሁንም እንለምናለን። ሁለተኛው ሙስሊሙ በዚህ በጅማሬ ላይ መገኘት ሳይሆን እስከ ፍጻሜው ድረስ አብሮ የዕለት ከዕለት ክትትል ያስፈልገዋል። በተለይ የኮሚሽኑ አባላት ሆነው አሁን እንዲሳተፉ የተደረጉት ወደፊትም ይህን እድል የሚያገኙት ወንድም እህቶች ሁሉ አንድም ቀን ሳይዘናጉ ልክ አጀንዳዎችን በማስያዝ ይህን ያህል እንደተረባረቡ ሁሉ በአፈጻጸምም ላይ ይሄው ርብርቦች እንዲቀጥል ያስፈልጋል። ምክክር ኮሚሽኑ ያው እንደ አንድ ምክር ቤት አባል ተጠሪነቱ ለምክር ቤት ነው። በተለያዩ ጊዜያት ሪፖርቱን ያቀርብ ነበር። ጊዜውም ሲያልቅበት እንደገና እንዲራዘም ተደርጎ ነው ወደዚህ የመጣው። ሀገሪቷ ቆዳ ስፋት እንደዚሁም ደግሞ ከተለያዩ ስብስብ ነገሮች አንጻር ባለለት ጊዜ ማለት ባለመቻሉ ነው ጊዜው እንዲራዘም የተደረገው የዛሬውም ደግሞ እንደ ከታች ወደ ላይ ነው ሁለት አፕሮች ነበር በፊት ሀሳቡ ቀርቦ የነበረው ከላይ ወደ ታች ከታች ወደ ላይ ተብሎ አሁን ከታች እየተሰበሰበ መጥቶ ነው በፌዴራል ሌቨል ላይ ነው ያለው ይሄ ደግሞ ያው የአጀንዳ ማሰባሰቢያ የመጨረሻ መድረክ ነው ማለት ነው ወይም የመጨረሻ ምዕራፍ ነው ከዚህ በኋላ እነዚህ አጀንዳዎች ከዚህ የሚጠበቀው አንደኛ ምንድን ነው ሀገሪቷ ውስጥ ያለው የጋራ አጀንዳ ምንድን ነው የሚለው ነገርን አንጥሮ ለማውጣት የሚጠቅም ነው። ከታች ከመጡት እዚህ የሚነሱት ተመሳሳይ የሆኑ ነገሮች ሊኖሩ ይችላሉ። ሰላም ጉዳይ ለምሳሌ አንዱ አጀንዳ ጉዳይ ነው። የማንነት ጥያቄያቸው የተለያዩ ቦታዎች ላይ የሚነሱ ነገሮች አሉ። እንደዚሁም ከሕገ መንግስት ጋር ተያይዞ ከባንዲራ ከተለያዩ ነገሮች ጋር ተያይዞ ሲነሱ የመጡ ጉዳዮች አሉ። በዚህ በፌደራል ሌቭልም በሚደረገው አጀንዳ ማሰባሰብ ፕሮግራም ላይ በእነዚህ ሁለት ሶስት ቀናት ውስጥ በጣም የተጨመቁ የሁሉም ማህበረሰብ ጥያቄዎች ናቸው ተብሎ ሊታሊባሉ የሚችሉ ነገሮች ይመጣሉ። ምክንያቱም እዚህ አይተ ከሆነ ሁሉም አካላት አሉ። ከሃይማኖት ተቋማት እስከ ሚዲያ እስከ ተጽዕኖ ፈጣሪ መንግስት ተቋማት፣ ሁሉም ሚኒስትር መስሪያ ቤቶች፣ የሁለቱም ምክር ቤቶች፣ የሁለቱም የከተማ አስተዳደሮች፣ ክልል አመራሮች ጭምር እዚህ ቦታ ስላሉ በዚህ ደረጃ ላይ የሚሰበሰቡ ነገሮች ከዚህ በኋላ ደግሞ ተጨምቆ አጀንዳዎቹ ነጥሮ ይወጣሉ። ከዛ በኋላ ወደ ቀም ቀጣይ ምዕራፍ የሚሄዱ ነው የሚሆኑት እና በእነዚህ በሶስት ቀናት በሚደረገው ምክክር ላይ ኢትዮጵያን ሊያድኑ የሚችሉ ኢትዮጵያን ሊያክሙ የሚችሉ ኢትዮጵያውያንን አንድ ሊያደርጉ የሚችሉ እስካሁን የመጣንበትን መንገድ ቆርጦ ወደ ተሻለ ምዕራፍ ሊያሸጋግሩን የሚችሉ ከገባንበት መቆራቆዝና እዛ እዚህ መወራወር ከዛውም አውጥቶን ወደ ተሻለ ምዕራፍ ሊያሸጋግሩን የሚችሉ ነገሮች ጨምቆ ይወጣሉ ብለን እናምናለን እንሻ አላህ። አሁን ሰነዱ ቀርበዋል። ምክክር ኮሚሽኑ የተለያዩ አካላት የተለያዩ ሰነዶች ያቀርቡታል። እሱም እንዳለ ሆኖ ከዛ ከሰነዱም ግብዓት የሚወሰዱ ነገሮች ይኖራሉ። እንደገናም ደግሞ በዛሬው መድረክ ላይም ደግሞ ያው እንደ ተቋም የሁሉም ሃይማኖት ተቋማት ተጠርቷል። ኢትዮጵያ እስልምና ጉዳዮች አሉኝ የሚላቸውን ህዝበ ሙስሊሙ ጥያቄዎች ናቸው ብሎ የሚላቸውን በአጠቃላይ ሰብስቦ የሚያቀርብ ነው የሚሆነው ማለት ነው እና ከዛ በኋላ እሱም እስካሁን ያቀረባቸውም አሁንም ዛሬም ጭምር የሚያቀርባቸው የተለያየ የውይይት ቡድኖች አሉ። እዛ ውስጥም የተለያዩ ጥያቄዎች ይቀርባሉ። ግልጽ ናቸው አብዛኞቹ ጥያቄዎች ማለት ነው። አንደኛው ኢትዮጵያ ሙስሊም እስካሁን ድረስ ኢትዮጵያ ሙስሊሞች የመጣንበት ወይም ኢትዮጵያ ሙስሊሞች የመጡበት መንገድ አለ። እዛ መንገድ ላይ የገጠሟቸው በርካታ ነገሮች አሉ። አሁን ባለው ተጨባጭም እየገጠሟቸው ያሉ ነገሮች አሉ። እነዚህ ነገሮችን ነው ሲያቀርብ የነበረው ዶኩመንት አድርጎ አሁን ደግሞ በአጀንዳ ማስያዝ ላይ ደግሞ በዚህኛው በፌዴራል ሌቭል ላይ ደግሞ ያንን አቅርብ ያለው ብሎ ቁጭ ማለት አይችልም። ብዙ አካላት አቀርበዋል እና በእነዚህ በሰሞኑ በሚደረጉት መድረኮች ላይ የኢትዮጵያ ሙስሊሞች አጀንዳዎች ናቸው ብሎ የሚላቸው ነገሮችን አሁንም በድጋሜ በሁሉም መድረኮች ላይ ማቅረብ መቻል አለበት ማለት ነው። ምክንያቱም እነዚህ አጀንዳዎች ክብደት የሚሰጣቸው በየደረጃው ትኩረት እየተሰጣቸው ሲመጡ ነው ማለት ነው እና አሁንም ያ ታሳቢ ይደረጋል። አሁን ይበልጥ ደግሞ አሁን ያለው ጉዳይ ላይም በጣም በንቃት ተሳትፎ ጥያቄውን ቴብል ላይ ማድረግ መቻል አለበት፣ ያው መላው ሙስሊም ማህበረሰብ። አንደኛ ይሄ ከሀገራዊ ምክክሩ የሚወጡ ውጤቶች ይኖራሉ፣ ውሳኔዎች ይኖራሉ፣ የሚቀመጡ አቅጣጫዎች ይኖራሉ፣ የሚሰጡ ውሳኔዎች ይኖራሉ። ወደ ህዝብ ደግሞ ተመልሶ እንደዚሁም ደግሞ ለህዝብ ውሳኔም የሚቀርቡ ነገሮች ይኖራሉ። ማናችንም ልናቀ እንችልም ማለት ነውና በየትኛውም ቦታ ላይ ሙስሊሙ ማህበረሰብ ንቁ ተሳታፊ ነው መሆን ያለበት። ሰላም ሊያመጡ በሚችሏቸው ጉዳዮች ላይ በሚሰጥም ውሳኔ የሆነ ሀገራዊ ተጨባጭን የእሱን ማንነትን የእሱን እሱነትን ተቀብሎ ወደ ተቀጣይ ምዕራፍ ሊያሻገሩ በሚችሉ ማንኛቸው ጉዳዮች ላይ ንቁ ተሳታፊ መሆን አለበት። ዳር ቁጭ ብሎ ተመልካች መሆን የለበትም ሙስሊሙ ማህበረሰብ ይሄን ነው ምለው አልሐምዱልላህ መጀመሪያ አላህን ለማመስገን ወዳለሁኝ። በመቀጠል ያው ከሂደቱ ጀምርንም ነበርኩበትና የእኛን አጀንዳዎችን በማዘጋጀት ሂደት ውስጥ እንዲሁም ደግሞ አጀንዳዎችን በደንብ አድርጎ በመረዳት ሂደትም ላይ ጥሩ ቅድመ ዝግጅት ነበር የተደረገው ማለት ይቻላል። እነዛን አጀንዳዎችን እንዲሁ ሌሎች ወንድሞቻችንም እንዲረዷቸው በደንብ ወደ ውስጥ እንዳስገቧቸው የማድረግ ስራም ነበረ። እዚህም ከመጣም በኋላ ጥሩ የሆነ ተሳትፎና ጥሩ የሆነ መናበሉን ነበር ማለት ይቻላል። እንግዲህ ይህ መድረክ ይህ ሀገራዊ ምክክር መድረክ ከአንዳንድ መመሪያዎችም እንደተረዳ ነው እንዲሁም ደግሞ ከኃላፊዎቹም ገለጻ በተረዳ ነው መሰረት ኢትዮጵያን የማሻገር ሀገርን እንደ ሀገር ቀጣይ የማድረግ ስራ ነው። በዚህ ውስጥ ደግሞ የሁሉም የማህበረሰብ ክፍል አስተዋጽኦ ተሳትፎ ሊያቅ ያለ ነው በሚል በዚህ ሂደት ውስጥ እኛ የሃይማኖት ተቋማትን ወክለን እኛ ደግሞ እንደ ደግሞ በተለይ እኛ እንደ ሙስሊም ደግሞ የሙስሊሙን አጀንዳ ይዘን ቀርበናል። ዝ ስለዚህ የተነሱ አጀንዳዎች በእርግጥም ሀገሪቱን ከሌሎች ክፍሎችም ከሃይማኖት ተቋማት ውጭም የተነሱ አጀንዳዎች ለሀገር የሚጠቅሙ ለሀገር ትልቅ ፋይዳ የሚውሉ ሀገርን የሚያሸጋግሩ አጀንዳዎች ተነስተዋል። በተለይ ሙስሊሙ እዚች ሀገር ላይ ተገፍቻለሁ የሚለው ዘርፈ ብዙ ችግሮችን ያነሳል። የተጠቃሚነት ይሹ አለ እንዲሁ ደግሞ በሀገር ግንባታ ሂደት ውስጥ አበርክቶ ታሪክ፣ እንዲሁም ጀግኖች፣ የተለያዩ ተቋማት ስያሜዎች፣ እንዲሁም ጎዳናዎች፣ ከተማዎች፣ ሌሎች ስያሜዎች በተመለከተ የኔ ማንነት የሚታይባቸው አይደሉም፣ የኔ የሀገር ግንባታ አስተዋጽኦ ጎላ ወይም ጎልቱ የሚታይባቸው አይደሉም የሚል የረጅም ጊዜ ሮሩ አለ። ከዚህ በተጨማሪ በሃይማኖታዊ ተቋማት ግንባታ ላይ ሌላ ቀርቶ እንኳን የመቀበሪያ ቦታ ሳይቀር በየጊዜው ጉዳይና ኢሽ ነው የሚነሱበት አጋጣሚዎች አሉ። ከመስጅድ ከተለያዩ ከመድረሳ ከተለያዩ ጉዳዮች፣ እንዲሁ በነጻነት ሃይማኖቱን የማስፋፋት የመስበክ፣ የተለያዩ የመማር ማስተማር ሂደቱን ማሳለጥ ተቋማዊ ይዘት እንዲኖር የማድረግ ስራ አሉ፣ ሌሎችም ጉዳዮች ላይ ችግሮች አሉ። ከዚህ በተጨማሪ ታሪክና ትርክት ጉዳዮችም ብዙ እንትኖች አሉ በዛ ሂደት ውስጥ እኔ ተገፍቻለሁ የሚል ማህበረሰብ የኢትዮጵያ ሙስሊም በዚህ መድረክ ላይ እድሉን አግኝተዋል። እንዲህ አይነት መድረኮች ደግሞ ራስን ኢትባት እዛት ይሉታል በአረበኛ። ማንነትህን ለማረጋገጥ እና ያለህበትን ሁኔታ ለማስረዳት እድል ነው፣ አጋጣሚ ነው ለሌሎች ኢትዮጵያውያን ሀሳብህን የማጋባትና የማስተላለፍ ስርዓት ሰርቷል። ከዚያ በተጨማሪ ደግሞ ለሚመለከተው አካል አጀንዳዎች በደንብ ተቀርጸውና ተዝራይተው እንዲቀርቡ ተደርጓል። መቅረብ ብቻም አይደለም የመጨረሻ ፋይናል የሚባለው እንትን ላይ አዎ፣ አጀንዳ ላይ እንዲቀርቡ ወይ መቅረባቸውንም የማረጋገጥ ስራ ሁሉ በደም በእህት ወንድሞች ሙስሊም እህት ወንድሞቻችን ባደረጉት አስተዋጽኦ ትልቅ የሆነ እምርታ ታይቷል ብዬ አስባለሁ። ወደፊት ወደፊትም የተሻለ ውጤት እንጠብቃለን። ሌላ ነስር እባላለሁኝ። በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ተወክዬ ከሰላሳዎቹ በምሁራን ዘርፍ ተወክለው ከመጡት ውስጥ አንዷ ነኝ። ሂደቱ ምን ይመስል ነበር ለሚለው በመጀመሪያ በሙሉ እንዳለን ወደ ቲም ወደ ቡድን ቡድን ተከፋፈልን። እኛ የነበርንበት ቡድን የሃይማኖት ተቋማት፣ የሲቪክ ማህበራት፣ የምርጫ ቦርድ የመሳሰሉት የሰብአዊ መብት እንደዚህ ሰባት ተቋማት የተካተቱበት ነበርና እዛ ውስጥ በደንብ አድርገን ተወያይተን አንድን ሊያደርጉን የሚችሉ ቴማቲክ ኤሪያዎችን ለይተን የተበተኑ አጀንዳዎቻችን ደግሞ ንዑስ አጀንዳዎቻችን ከየዶክመንቶቻችን ሁሉም በየተቋሙ ለይቶ ስለነበረ ከየዶክመንቶቻችን ሪፈር እንዲደረጉ አሳስበን አንድ ዶክመንት አዘጋጀን። እዛ ጸሐፊ ሆኜ በመመረጥ ይሄንን ኮምፓይል አድርገን ከተዘጋጅተን ወደሚቀጥለው ሂደት ነው የሄደው። የሚቀጥለው ሂደት ላይ ደግሞ የነበረው ምንድን ነው? ያለው ከሰባቱም ግሩፕ ውስጥ ያሉ ጸሐፊና ሰብሳቢዎች 14 ሆነን ደግሞ የሁሉንም የተገኙትን እጅግ በጣም ብዙ ተቋማት ያነሷቸውን አጀንዳዎችና ንዑስ አጀንዳዎች ሊሸፍን በሚችል መልኩ ወደ አጀንዳ መለየት ሂደት መምጣት ነው። ሶ ያንን ትላንት አስር ሰዓት አካባቢ ጀምረን ወደ አምስት ሰዓት አካባቢ ዛሬ ያጠናቀቅንና ለህዝቡ ስናቀርብ እንዳያችሁት እሱን አጠናቅን የእኛንም የሙስሊሙን ማህበረሰብ ወክሎን የመጣነውንም ድርጅት ጥያቄዎች ዋና ዋና አጀንዳዎች በሚሸፍን ለረጅም ጊዜ ሲጠና የቆዩ አጀንዳዎችና ንዑስ አጀንዳዎች አሉ። ንዑስ አጀንዳዎቻቸውንም ሊያካትት በሚችል ማዕቀፍ ተደርጎ ተሰርቶ ወጥቶ ለህዝቡ ቀርቧል። የሁሉንም ይሸፍናል በሚባል ሁኔታ አስራ አራታችን ያንን አሳክተን ወጥተናል። ሂደቱ ምን ይመስል ነበር ላልከኝ የምክክር ኮሚሽኑን እጅግ በጣም አድርጌ ማመስገን እወዳለሁ ሂደቱ በጣም ጥሩ ነው የሚሄዱበት ሁኔታ በጣም ጥሩ ነው ምናልባት አንዳንድ ነገሮች እንኳን ሲኖሩ እዚህ ጋር ይህን የሚመስል ነገር አለ እዚህ ጋር ደግሞ ስተት እየሰራህ ነው እያልን በተለይ አወያዮቹ አካባቢ ሲናያቸው የነበሩ ነገሮች ላይ ቶሎ ቶሎ በጊዜ እርምጃ ለመውሰድ እየሞከርን ለመመካከርና ለማስተካከር የሄድንበት ሂደት ውጤቱን ያማረ አድርጎታል ብዬ አምናለሁ ብዙ ናቸው በእኛ ሳይድ የተነሱ አጀንዳዎች። እንቶ ሞባይልን ከፍቼ ዳታዬን አይቼ ካልሆነ በጣም ብዙ ናቸው። ምናልባት ማህበረሰቡ በኋላ ሲወጣ እንደ ዝርዝር ቢሰማቸው ይሻላል ብዬ ነው የማስበው። ግን በረጅም ጊዜ ኮሚቴ ተቋቁሞ በደንብ አርጎ የተጠኑት አጀንዳዎችና ንዑስ አጀንዳዎች ለረጅም ዘመናት ስናስብ የነበረውን ከታሪክ ብየና ጀምሮ ከቀን አቆጣጠር ጀምሮ ከስያሜዎች ጀምሮ በጣም ብዙ ብዙ ብዙ ነገሮችን አሁን ብጠቅሳቸው እያንዳንዳቸው ግዙፍ የሆኑ ብዙ ነገሮችን ያነሳ ነው። ሁሉም ተቋማት ደግሞ በዚህ መልኩ መጥተዋል። የሚገርመህ አብዛኛው የሚያነሳው የሚመሳሰል፣ አብሮ የሚዋሰድ ነገር አለው ውስጡ ላይ ምን እንዲታይለት እንደሚፈልግ ነው እንጂ ልዩነት ያለው፣ ስለዚህ በማዕቀፍ ደረጃ ተቀምጧል። ኋላ ስንመጣና እነዚህ ነገሮች ላይ ሀገራዊ ምክክር ሲደረግ በእነዚህ ማዕቀፋቶች ሁሉ እያነሳን የምንጠይቃቸውን ጥያቄዎች በሙሉ እያስገባን። ወደ አንድ መስበር ይመጣል። አላህም ያግዘን ብዬ ተስፋ አድርጋለሁ ዱአ አድርጋለሁ። እንግዲህ ይህን በተመለከተ ኮሚሽኑም እንደነገረን ኢቭን አሁን መጨረሻ እንኳ ተጠቃሎ ከወጣው ዶክመንት ጎን ለጎን የትኛውም አጀንዳ ከዛ በፊት የሰራናቸው እንደ ተቋም ያጠናቀርናቸው አጀንዳ የሚሆን ንዑስ አጀንዳዎች አንድም የሚጣል ነገር እንደሌለ ቃል ገብተውልናል። ይህንን ደግሞ በደንብ እናምናለን። እኔ ከሄደውም ሂደት በመነሳት ካየኋቸው ነገሮች በመነሳት የተሰማኝ ከፍተኛ ምቾት አለ፣ በተለይ እንደ ኮሚሽን ባየሁት ነገር ማለት ነው። እና እንግዲህ እንደ ተቋምም ይሁን የሁላችንንም አደራ በዋናነት ለነሱ ነው የምንሰጠው። እኛም የሚጠበቅብን ነገር ካለ ተካፍለን ኃላፊነታችን የምንወጣ ይሆናል ማለት ነው ኢንሻላህ። የፌዴራል ተቋማትና ማህበራት አጀንዳ የማሰባሰብ የምክክር ምዕራፍ በውጤት መጠናቀቁን የሀገራዊ ምክክር ምክትል ኮሚሽነር ሂሩት ገብረስላሴ ተናግረዋል። አክለውም የሁሉም ባለድርሻ አካላት ተሳትፎ ለማረጋገጥ ኮሚሽኑ አበክሮ ሲሰራ እንደነበር ገልጸው ይህም አካታችነትን ለማስፈን እገዛ እንዳደረገለት አስረድተዋል። የፌዴራል ደረጃ የአጀንዳ ማሰባሰብ መድረካችንን በጥሩ ሁኔታ አጠናቀናል። ከዚህ ቀጥሎ የምንሰራው ስራ በትግራይ ክልል የሚካሄደው የአጀንዳ ማሰባሰብ እና የተወካዮች ማስመረጥ ስራ ይሆናል። ብሎም በዲያስፖራ በኩል የሚመጡ አጀንዳዎችን የማሰባሰብ ሁኔታ ይሆናል። ስለዚህ አንድ ምዕራፍ ላይ ደርሰናል ደርሰናል፣ ደስ ብሎናል። ከዚህ ቀጣይ እንግዲህ የምንሰራውን እንደገለጽኩላችሁ በቅርብ ጊዜ ይሆናል ማለት ነው። ኮሚሽኑ በሕዝባዊ ውይይት አጀንዳን ሲያሰባስብ ይህ 14ተኛ መድረኩ መሆኑ የተገለጸ ሲሆን በቀጣይም የዲያስፖራውን ማህበረሰብ እና የትግራይ ክልልን አጀንዳ ለማሰባሰብ እንደሚሰራም ገልጸዋል። ለሶስት ቀናት በሚሊኒየም አዳራሽ ሲካሄድ የነበረው የባለድርሻ አካላት የአጀንዳ አሰባሰብና የርክክብ መርሃ ግብር በሃይማኖት አባቶች በድዋ በጸሎት ተጠናቋል። ሀሩን ሚዲያ ሀሩን ሚዲያ የፌዴራል ተቋማትና ማህበራትን አስመልክቶ በሚሊኒየም አዳራሽ በመገኘት ያጠናቀርንላችሁ ዝግጅት የተከታተላችሁትን ይመስል ነበር። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ራሳቸውን በራሳቸው ለማዳን የታመሙትን ለማሻር፣ የቆሰሉትን ለማዳን፣ የተከፉትን ለማስደሳት፣ የተበሳጩትን፣ የተቀየሙትን ለማስታረቅ ብለው ይሄው ቀጥታ ትክክለኛውን መንገድ ጀምረናልና አላህ የአንተ እርዳታ ይጨበርልን። ያ ረቢ አውነክ፣ አንተ በቁርአንህ ምክር የትክክለኛ ሰዎች መንገድ ነው እንዳልከን ሁሉ እነሆ ትክክለኛ መንገዳችንን ጀምረናልና ሁሉም ነገር በአንተ እርዳታ ነው የሚሆነውና ያ ረብ፣ ይኸው ቁመን እጃችንን ከፍ አድርገን ወደ አንተ እየለመን ነው እና ተቀበለን ያ አላህ። ያ ረብ ይህንን ምኞት ዛሬ የተሰበሰበውን አጀንዳ አይደለም። ሌሎችም ይቀርቡ ካሉ አንዱም ችግር ሳይቀር ፈተን በቅርብ ጊዜ ሁላችንም እጅ ለእጅ ተያይዘን በአንድ ላይ ለሰላም፣ ለልማት የምንጥር አድርገኛ አላህ። አመሰግናለሁ።